አመሰግናለው አርበኛ በለጠ አብርሃም የአማራ ፋኖ በጎጃም የጽህፈት ቤት ምክትል ኃላፊ። እንግዲህ በወቅታዊ የቀጠናችሁ ጉዳይ እንዲሁም በአጠቃላይ በፋኖ እንቅስቃሴ ዙሪያ መረጃዎችን ለመካፈል ነበረ። እስቲ ከወቅቱ ሁኔታዎች እንጀምር። ምን አዳዲስ ነገሮች አሉ? አመሰግናለሁ መሳይ። እንግዲህ ያው ትግሉ ተጀምሮ መጠናቀቂያውን እስከምናገኘው ድረስ በተለያየ መንገድ ውጊዎች በተለያየ ቅርጽ ማለት ነው። በተለያየ ቅርጽ ዚዎች ይከፍላሉ እና ለዚህ ደግሞ ዋና ማሳያው ያው በሰሞኑ በጃዊ በትላንት ለሁለት የተደረገው ውጊያ ዋና ማሳያ ነው ማለት ነው። እንግዲህ የጃዊ ጀግኖቻችን የአራተኛ ክፍለ ጦር በጣም ትልቅ ስራን የሰሩት አንድም መስዋዕት ሳይከፈል ማለት ነው። በተመሳሳይ በባህር ዳር አንደኛ ክፍለ ጦር የሰራው ለብዙ ጊዜ ተይዞ የነበረው ምሽት ገረማም ሰው ምን ያህል ጠላትን በአንድ ቀን አፈር ደሜ ማብላት እንደሚቻል ያሳዩበት ሁኔታ አለ ማለት ነው። በወንበርማ ወደ እሁድ የሄደውን ጦር እንዳልሆነ አድርገው ብሬን ሁሉ የተማረከበት በዚህ ነው፣ በያዝነው ሳምንት ነው። በደንበቻ የጨረቃ ላይ በርካታ አድማ ብተና፣ አፈር ደሜ ይበላበት ሁኔታ አለ ማለት። እንግዲህ በወሎ የነበረውን ሁኔታ ሰምታችኋል ማለት ነው መሳይ፣ እና በተለይ በወሎ በጎጃም በሸዋ በጎንደር እያንዳንዱ ቦታ በርካታ ድሎች ተገኝተዋል። ድሉ ደግሞ ለየት የሚያደርገው እንግዲህ በባለፈው መሳይ እንደነገርኩ በስልጠና እየታጀበ

በማዕበል ሳይሆን በተደራጀ መንገድ ቅርጽ ያለው ውጊያ አድርጎ ቀላትን ሁለተኛ እንዳይደገመው አድርጎ ወደዚያ ቦታ እንዳይመለስ የማድረግ ስራ እየተሰራ ነው ይሄ ነበርና ሰሞኑም እያደረግነው ያለ ይሄ ነው ማለት ነው መሳይ አርበኛ በለጠ እንግዲህ ውጊያ ላይ እንዳላችሁ ስልጠና ላይ እንዳላችሁ በባለፈውም ገልጸሃል በአዲስ ምዕራፍ በአዲስ አይነት የትግል መንፈስ እንመጣለን የተለያዩ ስራዎች እየተሰሩ ነው የሚል ነገር አለ እንግዲህ ከተገናኘን አንድ አስራ አምስት ቀን አካባቢ ይሆነናል በእነዚህ ጊዜ ውስጥ ምናልባት በአዲስ መንፈስ መጥታችሁ አዳዲስ ነገሮችን ለማሳየት የምታደርጉት ሂደት ምን ደረጃ ላይ ደርሰዋል? በቅርቡ የእናንተ ቀጠና የቃል አቀባይ ለአንድ ሚዲያ ሲገልጽ የሰማሁትን ነው። አዲስ አበባን ጨምሮ ሌሎች የኢትዮጵያ አካባቢዎችን ነጻ የማውጣቱ እንቅስቃሴ በቅርብ ሊሆን የሚችልበት እድል ሰፊ ነው የሚል ነገር አንስቷልና ምናልባት ይሄ የተጨበጠ ነገር ነው ወይ? ከዚህ በፊትም አራት ኪሎ እንገባለን፣ አራት ኪሎ በቅርቡ እንገባለን የሚሉ የፋኖ አመራሮችን መልእክት እንሰማ ነበርና አሁንስ በዚህ አይነት መልኩ የሚገለጸው ከበፊቱ ምን የተለየ ነገር አለው? እንዲሁ በተግባር የሚታይ የሚመነዘር ነው ወይ እንዲህ አይነቶቹ መግለጫዎች ሲሰጡ ማለት ነው? ልክ ነው መሳይ። እንግዲህ ያው ትጥቅ ትግሉ በባህሪው ውስብስብ ነው። ፖለቲካሊ ሊድ ማድረግ አለብህ፣ ህዝቡን ከአንተ ጋር ማድረግ አለብህ በዚያውም ደግሞ ሁለተኛ ስራ የህዝቡን ፍላጎትም ጭምር እያሟላ ነው የምትዋጋው። በጣም የሚገርመው ደግሞ ይሄ ነው። በህዝቡ ውስጥ ያሉ የተለያዩ የመልካም አስተዳደር ችግሮች ይኖራሉ። እነሱን ሁሉ እየሰታህ የመንግስትነት ባህሪን ይዘህ፣ በጣም የሰለጠነ የመንግስትነት ባህሪ ይዘህ ጭምር የተጣላን እያስታረቅ በተለያየ መንገድ የሚጣላ ማህበረሰብ ውስጥን ያለ ነው። በመሬት ሊጣላ ይችላል። በተለያዩ የማህበራዊ ጉዳዮች ሊጣላ ይችላል። ሰው ይህንን ሁሉ ይዘህ እየሰራ ነው የምትሄደው። ሰ ከዚህ ጎን ለጎን ደግሞ ስልጠናዎች ያስፈልጋሉ ወታደራዊ ስልጠናዎች ያስፈልጋሉ። ፖለቲካሊ በጣም የበሰለ እንዲሆን ፖለቲካሊም ስልጠና ይሰጣሉ። በተመሳሳይ ማህበረሰብ ላይ የፖለቲካ ስራ ይሰራል። የፋኖ መዳረሻ ምንድን ነው? የፋኖ ፍላጎቱ ምንድን ነው? የህዝቡ ነጻነት የት ላይ ነው የሚረጋገጠው የሚለውንም እያስረዳነን ለመሄድ የተለያዩ ስራዎች አሉ ማለት ነው እና ዝም ብሎ ውጃ ብቻ ተመሳሳሚ ይመስላቸዋሉ ማለት ዝም ብለ ዛሬ ውጊያ ነገ ውጊያ ከዚያ መተኛት የሚመስላቸው ሰዎች ካሉ በጣም ስህተት ነው ማለት። በጣም መልቲ ዳይሜንሽናል ነው ይሄ የደረስንበት። አለም በራሱ እንዲንድን ሆነ አያስገደንም። እና ከዚ አኳያ ለምሳሌ ታድሶ እያደረግነው አሁን ያለንበት ሁኔታ የታድሶ በለው ሪፎርም እየሰራን ነው። እንግዲህ ትግል ነው መሪዎችን የሚያወጣው፣ መሳይ በትግል መሪዎችን ያዋጣላል። አሁን ምንድን ነው መሪዎችን እያገኘን ትግሉ መሪ እያገኘ ሪፎርም እየተሰራ እነዚያን መሪዎች የመጠናቸው ቦታ ላይ እያስቀመጥነ ነው ማለት ነው። ለምሳሌ ከሰሞኑ እንኳ ስነግረስ ሶስተኛ ክፍለ ጦር የጎጃም አገው ምድር የሚባለው በጣም እጅግ ለጠላት እንደ ሀርታል የሚባላ ክፍለ ጦር ነው። የክፍለ ጦር መሳይ ስለምታውቀው እዚህ ክፍለ ጦር ላይ ያልተማረከ ንብረት የለም። ይሽካ ገንዘብ ሁሉ ወደ ሰላሳ ምና ሚሊየን ብር ይዞ ሲወጣ ጠላት አፈር ደሜ የበላበት እስከ ኮርኔል የተማረከበት ክፍለ ጦር ነው። ሰው እዚህ ጠንካራ ክፍለ ጦር ላይ እንኳን ሪፎርም ያስፈልጋል ተብሎ ሪፎርም ተሰርቷል ማለት ነው። ለምሳሌ እኔ እዛ ድለኛ ሆኜ ታዳሚ ሆኜ አብሬ የሪፎርሙ ባለቤት ነበርና ከዛ በላይ ደግሞ ያንን ጀብዱ ከሰሩት ሰዎች በላይ የሚገራርሙ ልጆችም አፍርተን ከአማካሪነት እስከ ታች ድረስ የተዋቀሩበት ሁኔታ አለ ማለት ይህንን ያነሳሁልህ እኔ ያለሁበትን ነው እንጂ በዚህ መንገድ ታድሶ እየተሰራ ነው በአማራ ክልል ባሉ ከብርጌድ እስከ ታች እስከ ሻምብል ድረስ ማለት ነው። ምክንያቱም ትግል በግምገማ ነው የሚመራው። ትግል በሪፎርም በታድሶ ነው የሚመራው። ትግል በፖለቲካል ብስለት ነው የሚመራው እና ተዋጊ ለምን እንደሚሞት ለምን እንደሚዋጋ ገብቶት ነው መዋጋት ያለበት። ለዚህ በአድ የሆነ ኃይል አለ ብዬ ባላስብ አብዛኛው ውጊያ ላይ ያለው ኃይል ከመከላከያ ሰራዊት ተገፍቶ ተገፍትሮ አማራ በመሆኑ ብቻ እንዳናሄ ተብሎ ምራቅ ተተፍቶበት የመጣ ምልስ ነው ያለው ማለት ነው። አብዛኛው ደግሞ በህወሓት ጦርነት ጊዜ በማያውቀው መንገድ የሰሜን ወታደሮች ተጨፈጨፉ፣ የሰሜን ወታደሮች ተረሸኑ ተብሎ እውነት መስሏቸው ቁማሩን ሳያውቁ የተዋጉ የኛ ልዩ ኃይል የሞቱት መርዷቸው ሳይመጣ የቆሰሉት ከሆስፒታል ሳይወጡ እና አብይ አህመድ ምን ማንንም በዚያ ጦርነት ወንጀለኛ ሳያደርጉ ደብረ ዘይትና በፕሪቶሪያ ሲዝናኑ ሲያዩ በዛ ተበሳጭተው የመጡ ልዩ ኃይሎች ናቸው እና ለእነዚህ ለምን እንደሚዋጉ ማስረዳት ለቀባሪ ማርዳት ነው። ነገር ግን ከእነዚህ ጋራ በርካታ ወጣቶች ተሰልፈው የሚዋጓሉ፣ አንድ ማድረግ አለብን ማለት ነው። ስለዚህ የተለያዩ ስራዎች ውስጥ ነን ያለ ነው። ነገር ግን ከዚህ ከኛ ቀጠና ማልፈል ሌላ ቀጠና ላይ ስራ እየሰራ ነው መሳይ። በተጨባጭ ማለት በተጨባጭ በሌሎችም ክልሎች በርካታ ስራዎችን እየሰራ ነው። በርካታ መከላከያ ሰራዊት ወደኛ እየከዱ እየሄዱ እያደራጁ ነው ያሉ። እሱን በተግባር ምን ይሆናል ማለት ነው? እንግዲህ አራት ኪሎ እንገባለን ብለው ነበረ እየተባለ ፣ አሁንም ልማድ ነው። አራት ኪሎ የመጨረሻ ጎል ነው። አራት ኪሎ የመጨረሻ ጎል መናገሻው ነው እንጂ ጦርነቱ አራት ኪሎ ያበቃል ማለት አይደለም፣ አለ መሳይ። ጦርነቱ ምናልባት አማራ ክልል ያበቃ ይችላል። አራት ኪሎ ድረስ ውጊያው ይቀጥላል ማለት አይደለም። ምናልባት አስራ ዘጠኝ ሰማንያ ሶስት እኔ ባልደርስበትም የሚባለው ህወሓት አዲስ አበባ ስትገባ፣ ጎጃም አካባቢ ደርግ የደርግ ሰራዊት አልለቀቀም ነበር ይባላል። ከአዲስ አበባ ተመልሳ መታ ነው መልሳ የማደራጀት ስራ የሰራችው ይባላል። ያ ታሪክ እና ይህ ታሪክ አንድ ነው ወይ ያልኩህ አይደለም። ነገር ግን አራት ኪሎ አራት የሚባለው አራት ኪሎ ላይ በርካታ የተሰራ ፎልት አለ። በርካታ የተዛባ ታሪክ አለ። በርካታ የኢትዮጵያ ህዝብ የሚኖርበት አዲስ አበባ እየኖረበት አይደለም። አሁን በኮሪደር ልማት ስም፣ በይገባኛል ስም በርካታ ነባር ነዋሪ እየተፈናቀለ አዲስ ነዋሪ ነው እየመጣ ያለ፣ ለዚያውም ደግሞ የባለስልጣን ዘመድ የባለስልጣን ቤተሰብ ሰው። ከዛ አኳያ መዳረሻችን አራት ኪሎ ነው ነው እንጂ ዛሬ እንገባለን ነገ እንገባለን ቀን ተቆርጦ የሚነገራለን ይህን ስናደርግ ጦርነቱ በእርግጠኝነት የምነግር የሚያልቀው አማራ ክልል ነይ በቃ እርግጠኛ ውኝ ነው የምነግር። ምንም ይሄ ይህንን ለመናገር ነቢ መሆን አይጠብቀኝም። ቢኮዝ አማራ ክልል ላይ ያለ ሰራዊት ተበትኖ የሚያልቅ ከሆነ ወደ አንተ ሳብ ብያረክ የምትደመሰው ከሆነ ወደ አንተ ሳብ ብያረክ ዲሞራላይዝ የምታደረገው ከሆነ የምትማረከው ከሆነ የሚከዳ ከሆነ የትኛው ሰራዊት ነው ሊዋጋ የሚችል? ሶ አዲስ አበባ እስከምትደርስ ደግሞ በርካታ ሀይሎች ይወጣሉ። ለምሳሌ ደቡብ ላይ የሚሰራውን ፎልት እያየው ነው፣ እንዴት አድርገው እንደሚያባሏቸው፣ አፋረን እንዴት አድርገው በመንግስት ሄራ እንደሚበትነው እያየ ነው። ጋምቤላን እያየ ነው ቤንሻንጉል ጉሙዝ እንዴት እየተዋጠ እንዳለ እያየን ነው ሶማሌን እያየን ነው እነዚህ ብሔሮች በእርግጠኝነት የምነግር እንዲያው ምናልባት እኛ ከሞት ንሰር ጋ ይብቀል የሚል ወጣት ካልተፈጠረበት በስተቀር ይሄ አማራ ፋኖ አዲስ አበባ እስከሚገባ ድረስ የራሳቸውን አደረጃጅ ዝም ብሎ ይዘው ይጠብቃሉ። እያላስም ስለዚህ እኛ የቤት ስራችን የምንጨርሰው አማራ ክልል ነው ብዬ አስባለሁ። ይሄ የተገመገመ ውጤት አለን። ይሄን ምነግር እንደ ግለሰብ ነው፣ እንደ ግለሰብ ነው ምነግር። ነገር ግን የቤት ስራችን ምንጠንቅቀን የምንጨርሰው ግን አማራ ክልል እንደሆነ ግን አውቃለሁ እና ከዚያ አኳያ በርካታ ስራዎችን እየሰራ ነው ለማለት ፈልጌ ነው። አርበኛ በለጠ፣ አሁን ሰሞኑን በሰማነው መረጃ እንግዲህ አዳዲስ የሰራዊት እዞችን እያስገባ ነው የሚገኘው። ክረምቱ ከመምጣቱ ሰኔ በፊት ሙሉ በሙሉ የአማራን ክልል ውጊያዎች አጠናቆ ክልሉን ወደ መንግስት ብልጽግና መዋቅር ለማስገባትም ታስበዋል። ከወዲሁ የመንግስት ካድሬዎች ስልጠና እየተሰጣቸው ነው። ይህንን ለማጽናትና የቀሩ የጽንፈኞች የሚሏችሁ እናንተን ማለት ነው፣ ኃይል ለመደምሰስ አንድ ተጨማሪ እዝ ሙሉ ኃይሉን ይዞ መግባቱም እየተነገረ ነው። ሰራዊት እየገባ ነው። ምን ማለት ይቻላል? ምንም የተለየ ነገር አይኖረውም መሳይ። በዚህ ጉዳይ አሁን የተላታይን ወደ አማራ ክልል ያለ የሌለው እንደሚመጣ እኮ እናውቃለን። ምናልባት ከአሁን በፊት ካሉት የተለየ ነገር ይመጣል ብን አናስብም። እኛ አይደለም አሁን ለአንድ ወር ለሁለት ወር ለሁለት ሳምንት ሰልጥኖ ነው የሚመጣ ሰራዊት ይቅርና ሀያ ሶስተኛ ክፍለ ጦር የመሰለ እጅግ በጣም አስፈሪ፣ በኢትዮጵያ ታሪክ ለአገር ሉዓላዊነት ትሆናለች ተብላ መስታሰብ ክፍለ ጦር ሀያ ሶስተኛ ክፍለ ጦር ብትንትኑ ወጥቷል። አምሳ ዘጠነኛ ክፍለ ጦር ሰባ ሶስተኛ አርባ ስድስተኛ ምንም እንዳልሆነ ሆኖ አስራ ስምንት አመት መከላከያ ውስጥ የቆየ ኮረኔል ሀያ አራት አመት መከላከያ ውስጥ የቆየ ጀነራል ብርጋዴር ጀነራል እኮ መ አንተ ዘግበዋል እኮ ሙቷል እኮ። እዚህ ያላመጣው መሳሪያም የለም። ድሮን ነው አሁን ከፍተኛ እየተጠቀመ ያለ እሱ፣ ቢኤም ተጠቅመዋል ብረት ለበስ ታንኮች ማለቴ ነው፣ እነሱ ተግባር ላይ ሆነዋል። ከዚህ ውጭ ሊመጣ የሚችል ምድራዊ ኃይል አይኖርም። ካሁን በፊት ከመጣው ሊመጣ የሚችል ምድራዊ ኃይል የተለየ አይመጣም። ነገር ግን ደግሞ እኛ ዝም ብለን ነው ወይም የምንጠብቅ ነው? እኛ ደግሞ ከመጀመሪያው የማዕበል ውጊያ በባለፈውም እንዳልኩ በጥሩምባ፣ በምን በምን እንዲህ በማዕበል እያሰለፍ ከአርሶ አደርን መማገድ አርሶ አደርን የውጊያው ተሳታፊ ከማድረግ ብቃት ያለው ሰራዊት መገንባት አለብን በሚል በኮማንዶ ደረጃ እግረኛ ጦሩን በብስለት እያስመረቅ ነው ማለት ነው ይሄ አማራ ክልል መቶ ሊወጋን ይችላል፣ አማራ ክልል መጥቶ ከባለፈው የተለየ ቦታ ሊይዝ ይችላል በሚል ፍርሃት ሳይሆን ኢትዮጵያ የምትባለዋን የፈረሰች ሀገር ሊያስተዳድር የሚችል ሰራዊት ነው እኛ እየገነባን ያለን። ይህንን ለፕሮፓጋንዳ አይደለም መሳይ፣ የምነግርህ፣ ለለበጣም አይደለም ለእነሱ ምላሽ ለመስጠትም አይደለም። ነገር ግን እየተገነባ ያለው ሰራዊት ግን ኢትዮጵያ አማራን አድነው ኢትዮጵያ የምትባለዋን ሀገር ከወንድሞቹ ጋር ሁኖ መታደግ፣ ታሪክ የሚያጠፉ ሰዎችን መድረገጽ ማጥፋት፣ አሁን ለመጪው ትውልድ ኢትዮጵያ የምትባል ድሮ በጣሊያን ጊዜ የምትፈራ በአውሮፓ ጊዜ ኢትዮጵያ የምትባለው ሀገር ለጠላት ማትደፈር እሳት የሆነች የምትፋጅ የምትመስል ሀገር መፍጠር መሆኑን አምኖ እየታገለ እየሰለጠን ያለ ሰራዊት እየፈጠርን ነው። ስለዚህ እኔ በጣም ይገርመኛል መ የካድሬ ስልጠና አላማው ምንድን ነው ካልከኝ፣ በጀት ማጥፋት፣ በዛ በጀት ልጆቹን አዲስ አበባ መላክ ቤት መግዛት አዲስ አበባ፣ ከዚህ ያለፈ ነገር የለም። የካሬ ስልጠና ለምን ስልጠና እንደሚሰጥ እኮ እና ካሬ ሁሌም ስልጠና ውስጥ ነው። አንድም ቀን ግን ጭንቅላታቸውን ሲቀየር አይተን አናውቅም። እኛ የካሬ ስልጠና ብቸኛው ዋና የሚገነባው ገንዘብ ነው የሚገነባው ቦርጭ ነው እንጂ እስኪ መሳ ጊዜር ያሳይ። በድሮን እየመጡ አሁን የአማራን ህዝብ በድሮን ህጻናት እየጨፈጨፉ በቀን አስራ ሁለት ሰው ኳስ የሚጫወቱ ህጻናትን ልክሶ ላይ ያለን ህዝብ ገበያ ላይ ያለን ህዝብ እየመታ የትኛውን ህዝብ ለመምታ ለመምራት ነው በየት ምን አይነት ሞራል ነው እስቻቸው። አሁን እነዚህ ሰዎች ናቸው እኮ ስልጠና የሚወስዱ ይሄ ሌሎች ሀገሮች ኑሮ ውድነትን ማረጋጋት አልቻለም ከዚህ በኋላ ሀገር መምራት አልቻለም እያሉ እየለቀቁ፣ የእኛ መሪዎች ደግሞ በድሮን ህዝብ እየጨፈጨፉ ሊመሩ ማለት ነው። ስለዚህ ካሪ ሰለጠን አልሰለጠነ ድሮም ካሪ አለ አሁንም አለ። ምንም የሚያመጣው ነገር የለም። የሚቀይረው ሀሳብም የለም። አሁን ትግሉ በእኛ እጅ ነው መሳይ። በእኛ ሜዳ ነው ያለ ትግሉ። እኛ አሁን በያዝነው አግባብ እየተናበብን ነ መሪዎቻችን ወደፊት እያወጣን መሪዎቻችንን መከበር ያለባቸውን መሪዎች እያከበርን በህዝብ ስም ሊነግዱ የሚፈልጉ መሪዎችን ደግሞ ወደ ሚመጥናቸው ቦታ እያወረድን ታጋይንም በዚህ መንገድ መምራት ያለበትን ወታደር ወደፊት እያወጣን አሁን በያዝነው አግባብ ከሄድን መቶ ፐርሰንት ትግሉ በእኛ እጅ ነው እንጂ በመንግስት እጅ አይደለም። ይህን ደግሞ አይተነዋል እኮ ነው። መግባት ስንፈልግ እንገባለን፣ መውጣት ስንፈልግ እንወጣለን። ይኸው አይተናል ሰሞኑም ብዬ ነው። ስለዚህ የእነ ብርሃኑ ጋጋታ የካሬ ስልጠና ይሄ፣ በነገራችን ላይ ሚዲያው በእነሱ እጅ ስለሆነ ምንም ህዝቡን አልፈርድበትም። ቢኮዝ ሚዲያ ላይ ሱፍ ለብሰው ሲቀርቡ፣ ሚዲያ ላይ እንግዳ ሲጋብዙ፣ ሚዲያ ላይ ወጥተው መግለጫ ሲሰጡ፣ ሀገር ያለ ነው የሚመስለው ህዝቡ። ሀገር ግን የለም። እኛ እየኖርን ያለ ነው። እኛ ነው መሳይ እናውቀዋለን። በእያንዳንዱ የአማራ ክልል ገጠር ቦታዎች ያለ ፋኖ ነው እያስተዳደረ፣ ያለ ፋኖ ነው። እንዲያውም ችግር እየፈጠረብን ያለ ይህን ብርሃን ዱላ ጦር ነው በፋኖ ስም አዳራጅቶ መኪና ያዘርፋል፣ ታዋቂዎችን ያስገድላል፣ ስልክ ያዘርፋል፣ ቀረጥ ያስቀርጣል። ይሄ ግልጽ እኮ ነው። ስለዚህ ከዚያ አኳያ ትግሉ በእኛ እጅ ነው። የፈለገውን ያህል የካድሬ ስልጠና የምናምን ስልጠና የፈለገውን ያህል ህዝብ ያስገባ አይደለም፣ ከኢትዮጵያ ምድር ከኬንያ ወታደር ቢያመጣ የፋኖን ትግል ያራዝመው ካልሆነ በስተቀር ወደኋላ የሚቀለብሰው ግን ነገር የለም ለማለት ፈልጌ ነው። በለጠ ሰሞኑን በአድዋ ድል ክብረ በዓል ላይ ንግግር ያደረገው ፊልድ ማርሻል ብርሃኑ ጁላ በአማራ ክልል በድሮን የሚጨፈጨፉትን በሞርታር በከባድ መሳሪያዎች እየተገደሉ ያሉትን ንጹሃን የአማራ ተወላጆችን በተመለከተ የመከላከያን ስም ለማጠልሸት ነው፣ እራሳቸው እየፈጸሙ በቪዲዮ እያቀናበሩ ህዝቡን ለመከላከያ የተለየ አሉታዊ ስሜት እንዲኖረው ለማድረግ እንጂ መከላከያ በፍጹም እንዲህ አይነት ነገር አያደርግም ብለዋል። በብርሃኑ ጁላ በአድዋ በዓል ክብረ በዓል ላይ ምላሽ አላችሁ? አይ መሳይ፣ እነዚህ ሰዎች ኮምቢ ናቸው። መሳይ እብድ እኮ ናቸው። ኢትዮጵያን የካዱ መሪነም ብለው የተቀመጡ ኢትዮጵያን የኢትዮጵያን ታሪክ የካዱ ሰዎች ይህንን የሞተ ሰው በአይክዱ ነው የሚገርመኝ። አንደኛ ከነዚህ ሰዎች ትክክለኝነት መጠበቅ ውርደት ነው፣ በእኔ ማለት ነው። እነዚህ ሰዎች የሚናገሩትን አዳመጥ፣ የሚናገሩትን ለማመን መሞከር በራሱ ለእኔ ውርደት ነው። ምክንያቱም አይተናል ብዬ ነው መሳይ። ስላየነ በሰሜኑ ጦርነት ስላየን ማንንም እምጦሮት አስገብተው ከነ ማን ጋር ሲጨፍሩ እንደነበረ ስላየነ ይህ ምንም ለነሱ ሊደበቅ እኮ አይደለም። አንድን ወጣት አድርገው ፋኖን ያረደው ለማለት ሲበጣጠሱ የነበሩ ሰዎች ይህንን ባያወር ነው የሚገርመኝ። አስበው ባንክን እንኳን የማይነካ ፋኖ ባንክ ባንክ እንኳን ማይነካ ለምሳሌ እኔ ካለሁበት ወር ሰባት ወር እያለፈን ነው እንዳልሁ ወረዳውን ተቆጣጠር ይዘን፣ ባንክ ኖርማል እየሰራ ነው። ማንኛውንም ስራ እያሰራ ነው። ነው የሰው ሕይወት ሊቀጥፍ የሚችል የፋኖ ሞራል የለውም። ጠላት ካልሆነ በስተቀር ጠላትም ሆኖ ሊተኩስበት አሰሙስ ካላዞረ በስተቀር ፋኖ አይነካም። ይህንን መቶ ፐርሰንት እርግጠኛ ነኝ። ሌሎች ታዛቢዎች ማይቱታል የውጭ ዜጎች መጥተው አይተውታል። የፋኖ ሞራል ይሄ አይገልጸውም። ፋኖ አደለም ሰው ቁስ አይነካም። አደለም የሰው ልጅ ታላቅ ክብር ማለት ነገር ግን ይህንን ታሪክ ይዘክረዋል። እንግዲህ እነ ብርሃኑ ጁላ የሚያምኑት ፋኖ መንግስት መስርቶ ከሌሎች ወንድሞቹ ጋር ሆኖ የተጠያቂነት ስራ ከሰራ ብቻ ነው እንጂ ሰዎች ምንም ሊሆኑ አይችሉም። አስበው ከአሁን በፊት የሰጠውን መግለጫ አስበው ከሆነ መሳይ ወይ ይኖራል ብዬ አስባለሁ። ሞር ድሮን አጣሉብን የሚለው ታዲያ፣ በክላሽ ብቻ ልንገጥም ነው ወይ በምን ብቻ ልንገጥመው ነው? ገጥመናል ገጥመናል ይቻለው ሲል ነበር እኮ እኛ ደግሞ ያለው ይሄ አሸባሪ ቡድን ያለውን መሳሪያ ይዞ ሊገጥመን እንደሚችል እናቃለን። ግን ቢያንስ ንጹሐን ላይ መጣል የለበትም። የአማራን ትግል ለማቆሸሽ የአማራን ትግል አንገት ለማስደፋት ሆን ተብሎ ገበያ ላይ የሚጣል ድሮን፣ ልቅሶ ላይ የሚጣል ድሮን፣ ህጻናት ላይ የሚጣል ድሮን የፋኖን ሞራል ለመንካት ነው ይሄ ካለም አቀፉ የጦር ወንጀለኞች ሂደት አኳያ በጣም ትክክል አይደለም፣ መጠየቅ አለባቸው ነው ያለኛ። እንጅማ ኮ የአማራ ህዝብ ጄኖሳይድ ተፈጽሞበት ነው እኮ መሳይ፣ ትግሉን የጀመረ ነው ጄኖሳይድ ስለተፈጸመብን እኮ ነው የአፈሙዝ ትግል ይዘን የተነሳ ነው። ነገር ግን እነዚህ ንጹሀን ምንም የሚያውቁ ንጹሀን በእርዳታ ከመጣ ድሮን በመጣ ድሮን መመታት የለባቸውም የሚል መግለጫ ነው ይሄ ደግሞ ማንኛውም ህዝብ የሚያውቀው እውነታውን የሚታወቅ ስለሆነ አይደለም። ይሄ ቤተክርስቲያን ሲወርሙ ነበር እኮ መሳይ። መከላከያ እኮ ሲከበብ ቤተክርስቲያን ነው ሚገባ የነበረው። ቤተክርስቲያን ይገባና ይዋጋል። ቤተክርስቲያን ውስጡ ማስበው በአሚያችን ቤተክርስቲያን እንደማይመታት ስለሚያውቅ ማለት ነው። እናረጋ ከበደ ባህር ዳር ላይ ውስጥ ቁጭሉና መግለጫ ይወጣሉ። ምክንያቱም ፋኖ ወደ ባህር ዳር አዞ እንዲተኩስ ይፈልጋሉ። ይህንን አናደርገውም አይደለም። የሰው ልጅ እኛ በህንፃ ላይ መተኮስ አንፈልግም። በባዶ ህንፃም መተኮስ አንፈልግም። ከዛ ውጭ መሳይ ብርሃኑ ጁላ ፋኖ ጽናት ያለው አይመስለውም። ምክንያቱም እያንዳንዱ ነገር የሚተረጉመው ከራሱ አኳያ ነው። ብርሃኑ ጁላ ገባ ሁለት ጊዜ የተማረከ ሰው ነው ሰ ይሄ ሰውዬ ወደ ደመቀበት የሚዘፍን ሀይል አለ ብሎ ሲያስብ ወጦ የሚገባ ሰው ፋኖ እንደሱ ነው የሚመስለው ገብቷል። ጽናት ያለው አይመስለውም። አንድ የተማረክን ወታደር በየጊዜው የሚማረክን ወታደር መሪ አድርገ ስለ ጽናት ስታስተምረው ህልም ነው የሚመስለው ማለት ነው። እኛ ግን ለአላማችን የምንሞት የሞተ ህዝብ ስለሰለችን፣ በቁሞ የሚታረድ ማህበረሰብ ስለሰለችን፣ መፈናቀል ስለሰለችን፣ ኢትዮጵያ ውስጥ መኖር ስለሰለችን እንዲሁነን ከምንኖር ከመጨረሻው ተናንቀን ለቀሪው ትውልድ ታሪክ ሰርተን ኢትዮጵያ የምትባለው አንያችን ገናና ባለ ታሪክ ባለ ዝና የሆነች ለአውሮፓ የማትበገር ሀገር አስቀምጠን መሄድ አለብን ብለን የተነሳን ስለሆነ የማንም የመግለጫ ጋጋታ የሚያስቆመው ትግል አይደለም። የማንም የመግለጫ ጋጋታ ደግሞ የሚቀለብሰውና እውነታ የሚያስቀይር ትግል አይደለም ለማለት ፈልጌ። ምናልባት እዚሁ ላይ ፊልድ ማርሻሉ የተናገረው ሌላም ነገር አለ፣ እናንተን የተመለከተ ያው። ከዚህ በፊትም ብሎታል፣ አሁንም ደግሞታል። ምንም አቅም እንደሌላችሁ፣ መከላከያ ፊት ቆመው የመዋጋት ቁመና እንደሌላችሁ፣ ከዋሻና ከገዳም እየወጣችሁ የገዛ ህዝባችሁን የምትገሉ የምትዘርፉ ናችሁ፣ መሳሪያችሁን አስቀምጣችሁ ወደ ቤተሰቦቻችሁ፣ ወደ ቤታችሁ ተመለሱ ሲልም ገልጿል። እና ምናልባት የተለየ መልስ ያላችሁ ከዚህ በፊትም ይህንን ስቶታል አሁንም በአድዋ በዓል ላይ ደግሞታል። ፊልድ ማርሻሉ አዎ፣ በጣም ያው ባይል ነው የሚገርመኝ። እንግዲህ ፋኖ መጀመሪያም ቤታችንን ያለ ነው። ከቤታችን አልወጣንም፣ አሁንም ወደ ቤታችን የተለየ የሚያስገባን የሚያስወጣን የለም። እየተዋጋን ያለው ቤታችን ነው። የመጡ ቤታችንን ነው የመጡ እኮ ሲጀመር ከህዝባችን ጋር ሆነን እየተዋጋን ያለ ነው ምናልባት ይሄ ማለት ከሌላ ቦታ ለመጠው ለሱዳኖች ነው። ይህንን መንገድ ያለበት ብርሃኑ ጁላ ለሱዳኖች ነው መንገድ ያለበት። በነሱ ጊዜ ሱዳኖች ብዙ ኪሎ ሜትሮችን አልፈው ወደ ጎንደር የመጡበት ወደ አማራ ክልል፣ በደቡብ ሱዳን በኩል ወደ ጋምቢላ መጠው ከብት የሚዘርፉበት ይሄ ሀገራቸውን ጥለው ለፉ ሊሆን የሚችል ታወቀበት ብዬ ነው ነገሩ። እሱ እንዲህ አይነት ሞራልም የለውም። እንዲህ አይነት ያስተሳስብ ልልናም የለውም። እኛ ትጥቃችንን ሊያስወርድ አይደለም ትጥቁን ቀበቶን አሰጥተዋለሁ ብሎ ፈክሮ የመጣ ቤታችንን ነው የመጣው። ስለዚህ እየተዋጋ ነው ያለው ከህዝባችን ጋር ከቤተሰባችን ጋር ሆነን ነው ህዝቡ ህዝብን እየተዋጋ ያለው ህዝብ ደግሞ የትም ሊገባ አይችልም። ያለ ሀገሩ ላይ ነው ያለው። እየመጡ ያሉት እነሱ ናቸው። የአሸባሪ የዙፋን ጠባቂው መከላከያ ነው እየመጣ እያለቀ ያለ ነገር ግን አቅም የላቸውም ለተባለው አቅማችንን የሚያውቁት የሚዋጉት ናቸው እንጂ ብርሃኑ ጁላ አይደለም ብርሃኑ አዲስ አበባ ሆኖ ቤተ መንግስት ሆኖ በስንት አጃቢ ተቀምጦ ውሃ እንኳን አስፈትሾ የሚጠጣ ሰውዬ ስለ ውጊያ ጥንካሬ እንኳን አሁን፣ ድሮ እንኳን ወታደር ሆኖ በየጊዜው የሚማረክ ሰውዬ ቅድም እንዳልኩ ስለውጃ ውጊያ ጥንካሬ ሊያስረዳችል፣ ስለ ውጊያ ጥንካሬ መናገር ያለበት አማራ ክልል ገብቶ እየተማረተ ያለ፣ አማራ ክልል ገብቶ እየሞተ ያለ፣ እያዋጋ ያለ ወታደር ነው መስጠት ያለበት። ስንት መግለጫዎች ተሰጥተዋል በዚህ ጉዳይ። ብርሃኑ ጁላ አደለም፣ ብርሃኑ ጁላ አዲስ አበባ ሆኖ፣ መሳይ አረጋ ከበደ የአማራ ክልል ውጊያ ያውቀው ጥይት ድምፅም ሰምተ ያውቁም የት ያይታል። ስለዚህ የፋኖን አቅም የሚያውቀው የገጠመው ብቻ ነው። በዜና የሚሰማ የሚያዳምጥ ሳይሆን የሚያውቀው መሬት ላይ ያለ ነው። ለዚህ ዋና ማሳያው ምንድን ነው ካልከኝ አንድ ኢንች መሬት እንኳን ከከተማ ወጣ ብለው እስካሁን ድረስ መዋቅር መዘርጋት አልተቻለም። ይህንን የማያደርጉት ደግሞ የገጠማቸውን ፈተና ስለሚያውቁት ነው። እያንዳንዱ ካቢኔ በስልሳና በአርባ መከላከያ ታጅቦ ነው ቁርሱን የሚበላ ከተማ ባህር ዳር። ይህንን ደግሞ እኛ ያንን ካቢኔ መምታት ጦር ደግሞ ማስፈን ወይ ደግሞ ሰርጎ ገብቶ የማተራመስ ስራ መስራት ያቶን ሳይሆን ባህር ዳራችን፣ ሁነት ሰላም፣ ማርቆስ ሌሎችም፣ ጎንደር፣ ወደ ወሎ፣ ኮምቦልቻ፣ ደሴ እነዚህን ከተሞች እንዲወድም ስለሚፈልጉ ማድረግ ስለማንችል ነው። እና ብርሃኑ ጁላ አቅም የላቸውም፣ በትነናቸዋል ወደ ቤታቸው ስለዚህ በጣም በርካታ ከነሱ ከማንም በላይ አማካሪዎች አለበት። ትግል ከማንም በላይ ባለቤት ያለው ባለቤቱ ይዞት እየተዋጋ ያለ ትግል ነው ይዘን እና የእነሱ መግለጫ የህፃን መግለጫ ነው። በነገራችን ላይ መሳይ፣ በጣም ታስታውስ ከሆነ አንድ በዚህ ሚዲያ እንኳን ስንት ሰላሳዎች ነው የቆጠሩ። ጥቅምት ሰላሳ ይላል መስከረም ሰላሳ ይላል የካች ሰላሳ አሁን ደግሞ እስከ መቼ ሰላሳ እንደሆነ አናውቅም። እኛ ግን እነሱ ቀን ይቁረጡም አይቁረጡም በእኛ ቅድ መሰረት እጃችን እናስከትላለን። መዋጋት ሲኖርብን ተናበን እናዋጋለን። መገማገም ሲኖርብን እየተገማገም ሪፎርም እየሰራን የ የህዝብ ልጆችን ወደችት እያዋጣን ማለትም የህዝብ ልጆች ስል ምንድን ነው? ወቅቱ የሚጠብቅ የሚጠብቀውን የሚጠይቀውን ዳይናሚክ የሆነ ጭንቅላት ያላቸው ሰዎችን የወቅቱን ፖለቲካ የተረዱ የወቅቱን የጦርነት ስትራቴጂ ያወቁ ሰዎችን ወደፊት እያወጣን ትግላችን እንቀጥላለን። በእርግጠኝነት የአማራዝን ነጻ ያወጣል፣ ኢትዮጵያም ወደ ነበረ ስሟ ትመለሳለች የሚል ሀሳብ ነው ያለ ይመስል። እንግዲህ አርበኛ በለጠ አንድም በብዙዎች ዘንድ የሚነሳው ከፋኖ ትግል ጋር በተያያዘ ያው የህብረተሰቡ ስቃይ ነው። ህብረተሰቡ በግራ በቀኝም እየተመታ ነው። ማህበራዊ አጠቃላይ ኢኮኖሚያዊ ሁኔታዎች እጅግ አስከፊ እንደሆኑ ነው የሚገለጸው። አገዛዙ አረጋ ከበደ የምስለኒው አስተዳደር ሰሞኑን ባወጣው መግለጫ ከሺህ በላይ ተፈናቃዮች አሉ በዚህ በጦርነቱ የተነሳ ብሏል። እርግጥ ቁጥሩ ትንሽ ነው። በተለያዩ አካባቢዎች ከድርቅና ከተለያዩ ከወለጋም ከተለያዩ ኦሮሚያ አካባቢዎች የተፈናቀሉ በትንሹ ወደ ሁለት ሚሊዮን የሚጠጋ ተፈናቃይ እንዳለ ነው የሚነገረው። ለዚህም ከ100 ቢሊዮን ብር በላይ ያስፈልጋል ያለው ክልሉን ተቆጣጥረናልም በሚመስል መልኩ የመልሶ ማቋቋም ዘመቻ እንጀምራለን ነው የተባለው። ካድሬዎች ከቀበሌ ድረስ ወርደው ብልጽግና መዋቅርን መልሰው እንዲተክሉትም ተፈልጓል። ይሄ ነገር ሲታይ፣ ምናልባት የሕዝቡም ስቃይ ከማሳጠር አንጻርም እንደው እናንተ ምን ማድረግ አለባችሁ? ምንስ ነው ሕዝቡ እንዲያውቅላችሁ የምትፈልጉት? ምክንያቱም የትግሉ በተራዘመ ቁጥር በሄደ ቁጥር ህብረተሰቡ እየተሰማው ያለው ህመም ከፍተኛ ነው። ከላይም ከታችም በእሳት እየተለበለበ ያለ ማህበረሰብ ነው። ከዚህ አንጻር ለህብረተሰቡ ምንድን ነው የምትሉት? አዎ ትግሉ ጊዜ እየወሰደ ነው፣ ሊወስድም ይችላል። ግን ደግሞ ህብረተሰቡ መጠበቅ መዘጋጀት አለበት። ምን ማለት ይቻላል? ከህብረተሰቡ አንጻር እየደረሰ ያለውን ስቃይ ለማሳጠር በእናንተ በኩል እየተደረገ ያለው ተጋድሎ በዚህ ደረጃ እየተራዘመ መሆኑ ህብረተሰቡ እንዴት ሊረዳው ይገባል? ልክ ነው መሳይ። ምንድን ነው የእንግዲህ ጦርነት ማንኛውንም አካል ይጎዳል። ይሄ ግልጽ ነው። ነገር ግን አምነንበት የገባ ነው። ምክንያቱም ይሄ መከረኛ የሆነ ህዝብ አማራ የሚባል ህዝብ በቁሙ ሲታረድ ነው የኖረው እ በጣም የገረመኝ እነ አረጋ ከበደ ነፍሰ ጡር እናት በቁሟ ጽንሷ እንዲወርድ ሲደረግ መግለጫ አላወጡም። በኢየሱስ ክርስቶስ አምሳል የተፈጠረ ፍጡር ተዘቅዝቆ ሲሰቀል መግለጫ አላወጡም። ሁለት መቶ መነኮሳቶች ሲታረዱ መግለጫ አላወጡም። በእስካቫተር ሰው ሲቀበር መግለጫ አላወጡም። አማራ የሚባል ፍጡር እየተመረጠ በየሄደበት ሲታረድ አንድም ቀን መግለጫ ውጥ አያውቁም። አየው ምን ያህል አራዊቶች እንደሆኑ ምን ያህል የአማራ ጠላት እንደሆኑ የሚያሳየው ነው። አሁን ግን ነጥ ለው እሺ፣ ከወለጋ የተፈናቀለ ከመተከል እንዲያው ሌላው ከዋና ከተማዋ ከአዲስ አበባ የተፈናቀሉ ሰዎች ስንት ናቸው ብትላቸው አያውቁትም። አይናገሩም። ሌላው ይቅርና ስንት ምሁራኖች ናቸው በእስር ቤት ያሉት? ስንት ጋዜጠኞች ናቸው በእስር ቤት ያሉት? መሳይ፣ በጣም ያማል እኮ ስንት ዶክተሮች ናቸው እየታሰሩ ያለ ስለ አማራ ተስቷቸው የተናገሩ እንኳ ማለት እና ክርስቲያን ታደለ እኮ ፓርላማ ላይ መንግስት በዋጣው ህገ መንግስት በደነገረው አንደበታቸው ስለተናገሩ ነው የታሰሩ። ስለዚህ የአማራ ህዝብ ይህን ቃል ለማለት ፈልጌ ነው መሳይ፣ የአማራ ህዝብ ሲቃዩ በትጥቅ ትግሉ ቢራዘም ይሻለዋል እንጂ ይህንን ትግል ካላሸነፍነ አማራ የሚባል ብሄር እንደማይኖር የአማራ ህዝብ ያውቃል መሳይ፣ እርግጠኛውኝ። የሚነግር ማለት ይህ ካሁን በፊት አደለም። የሞተውን ህዝብ ሳይሞት ቁጥሩ የተካደ ማህበረሰብ ነው አማራ ማለት። አማራ ማለት እንኳን ሙቶ ሳይሞት አንተ ሀያ አምስት ሚሊየን ህዝብህ ቁጥርህ ሀያ አምስት ሚሊየን ነው፣ ከዚህ በላይ አናውቅልህም የተባለ ህዝብ እኮ ነው መሳይ። ስለዚህ ህዝብ የትም መንቀሳቀስ እንዳይችል ተደርጎ እድሜ ልኩን በጨለማ ከሚኖር ትግሉ የወሰደውን ወስዶ ነፃነቱ እንዲጎናጸፍ ያምናል። ይህን ድን ደግሞ ትግሉ ሲጀመር አምኖበት ነው የገባው። በፋኖ በኩል ግን እየተሰራው ስራ ያለ ምንድን ነው ካልከኝ ቅድም ስነግር የነበረው የአርሶ አደሩ በተለይም በነጋዴው ማህበረሰብ ዘንድ ካልሆነ በስተቀር ሊቸገሩ የሚችሉት በአርሶ አደሩ በኩል ወደ ውጊያ እንዳይገባ በተቻለ መጠን ልጆቹን የማሰልጠን ቋሚ ሰራዊት የመገንባት ይህንን አርሶ አደር ነፃ ሊያወጣ የሚችል አስተማማኝ የሆነ ሰራዊት የመፍጠር መደበኛ ወታደር ማለት ነው። ምክንያቱም ይህ መስከረኛ አርሶ አደር ሲፈናቀል የነበረ ሲሞት የነበረ አርሶ አደር አሁን ደግሞ ተረጋግቶ እርሻውን እንዲያርስ በሎጅስቲክ ብቻ እንዲደግስ ማድረግ ስራ ነው እየተሰራ ያለው እና እናረጋ ከበደ ትግሉን ለማቋቋም መልሶ ለማቋቋም ቢሊየን ይፈጃል፣ ትሪሊየን ይፈጃል ቢሉ የብር አርሶ አደሩ ላይ ይደርሳል ወይ ነው መሳይ? ወደ አርሶ አደሩ እውነት አስበውለት ነው ወይ? እንዲሁ ኢቭን አይደለም የማይመጣውን አሸንፈው እነሱ መዋቅር ይዘረጋሉ ማለት እሱ ሌላ ጉዳይ ሆኖ ነገር ግን ገንዘቡን የፈለጉት ለምንድን ነው ነው ጥያቄው። አንደኛ ደሞዝ የለም። እኔ ባለውበት ወረዳ ሰባት ወር አልፎታል ደሞዝ ከተከፈለ። ሌሎችም ወረዳዎች ደሞዝ የለም። ቢያንስ እነሱ ለሚያዝዙት እንኳ፣ እነሱ ለሚዘውሩት በአካባቢያቸው ላለው የመንግስት ሰራተኛ ደሞዝ ለመክፈል ካልሆነ ስጠቀር የአማራ አርሶ አደር ብዙም እርዳታ ተደርጎለት አያውቅም። አሁንም ተደርጎለት አያውቅም። በአስፋልት ከባህር ዳር አዲስ አበባ ካልሆነ በስተቀር አንድም ዞን ከዞን የሚያገናኝ አስፋልት መንገድ የሌለበት ብቸኛ ክልል ዞንን ከዞን የሚያገናኝ አስፋልት የሌለበት ብቸኛ ክልል አንድም ኢንዱስትሪ የሌለበት ብቸኛ ክልል ይታወቃል እኮ ጨለማ ውስጥ የኖረ ክልል ነው። ነገር ግን እሱን ችለነዋል። ኢኮኖሚክ የሆነውን ማዕቀብ ችለነው፣ አሁን ደግሞ በህይወታችን ላይ መጡ። አማራ የሚባል ማህበረሰብ መሳይ ታስታውስ ከሆነ ከመቶ ሀምሳ አመት በኋላ ሰብረናቸዋል የተባልን እኮ ነን እኛ አዲስ አበባ ላይ በዓል ሲከበር ጊዜ ያሳይ። አሁን በዓል ነው መከበር ያለበት ወይስ ፉከራ ነው መደረጃ ያለበት? ከመቶ ሀምሳ አመት በኋላ ሰብረናቸዋል። አይችሉም ሲባሉ መጠናል። ወለጋ ላይ ተሂዶ ከዚህ በኋላ ከመቶ አመት በኋላ ያገኛችሁትን ስልጣን አሳልፈ የምትሰጥ ከሆነ ያፈናቀልኸው የአማራ ህዝብ አይለቅም። ስልጣን ግን ለምጠያዝ እየተባለ የአማራ ህዝብ ትግል የሰጀውን ይሰጃል እንጂ በትግሉ ውስጥ ሆኖ በመማረር ትግሉ የሚቆምበት ህዝባችን ተበደለ ተብሎ ወደ ኋላ የሚባልበት ነገር የለም። ምክንያቱም የትጥቅ ትግል በባህሪው ጉዳት አለው ነገር ግን ደግሞ የትጥቅ ትግል ከጉዳቱ በኋላ አሸናፊ ከሆንክ በኋላ የሚመጣው ካሳ ስለሆነ የሚያጓጓው በዚያ መንገድ አልፈን ነው ምን ሄድ እንጂ፣ ከዛ ውጭ እናረጋ ከበደ በሚደነፉት ህዝቡ ተበደለ። አሁን ደግሞ ወደዚህ መጡ። አየኸው፣ አሁን ደግሞ ወደዚህ ነው የመጡት። ህዝቡ ተበደለ። የት ነበሩ? እስከ ዛሬ የት ነበሩ? ይህ ህዝብ ሲጨቆን በቁሙ ማዳበሪያ እንኳን ይሰቀን ብሎ ጅራፍ ሲያቸው የጅራፍ ፖለቲካ እየተባለ የት ነበሩ? እስከ ዛሬ እህቶቻችን ዩኒቨርሲቲ ታፈኑ ተብሎ ሰልፍ ሲወጣ የመጧጫ ፖለቲካ ሲባል የት ነበሩ እስከ ዛሬ? ስለዚህ እኛ ትግላችን የምናቆምበት ምክንያትም የለም። የህዝባችን ትግልም ትግሉ የፈለገውን ጊዜ ሊፈጅ ይችላል እንጂ ህዝባችን ከዚህ በኋላ ከዚህ ትግል ነቅነቅ ካለ የሚመጣበትን መከራ ስለሚያውቁ አማራ የሚባል ብሔር ነበረ ነው እንጂ አማራ የሚባል ብሔር አለ አይባልም። ይህ ትግል ከለል ማለት ነው። ብልጽግና የሚከፍላቸው ሰዎች ድሮም በአንድ አለ መሳይ አደለም። አሁን እናረጋ ከበደ አማራ መሰል አማራ የሆኑ ማለት ቋንቋ የሚናገሩ ማለት ነው። እነሱ ሁነው በጣሊያን ጊዜ እንኳን የነ ሞሶሎኒን ቋንቋ ሳይችል እንቁላል የሚያቀብል የህዝብ ክፍል ነበረ እኮ የህብረተሰብ ክፍል ነበረ። ስለዚህ እንዲህ አይነት ህዝብ አሁንም ሊወናበድ የሚችል ይኖራል፣ አይኖርም አይባልም። እንዲያው ቢቀርብን የሚል ሊኖር ይችላል። ቢኮዝ በጣሊያን ጊዜ እንኳን እንዳልኩህ ከውጭ መጥቶ ሃይማኖቱን ሳያቀው ምኑን ሳያቀው ቋንቋ ሳያቅ እንቁላል የሚያቀብል የህብረተሰብ ክፍል ነበረ። ነገር ግን አሁን ግን ትግሉ ሲጀመር አንደኛ የተጀመረ በአፈሙ ትግል ሆነ እንጂ አሁን ቆይቷል እኮ የአማራዝ ሰልፍ የአማራዝ ሞት የአማራዝ ስቃይ እኮ ቆይቷል። መሳይ አንዳንዶች በፓርቲ ስም መጥተው እንደነበለጠ ሞላ ዓይነቶች ሲሸጡት እንደነ ብርሃኑ ነጋ ያሉት ደግሞ አሁንም ኤርትራ ድረስ እየወሰዱት ያሰሉት የነበረ የአማራ ወጣት ነበረው ማለት ነው። ስለዚህ ህዝብ ያልሞከረው ይህንን መንግስት ለማውረድ ያልሞከረው ሙከራ አልነበረም። ነገር ግን ብቸኛው አማራጭ አሁን ያገኘው ምንድን ነው? ከልጆቹ ጋር ሆኖ እሳት ከለበሱ ልጆቹ ጋር ሆኖ በአፈሙ ውስጥ ግን መንግስትን ይሄ እንኳን አይደለም። ይሄ መሰረት የሌለው መሰረት የሌለው ምንም አይነት የራሱ መከላከያ ሰራዊት የሌለው ምንም አይነት ቁመና የሌለው የውጭ ሀገር ወዳጅ እንኳን የሌለው ሲፈልግ በሃይማኖት ሰበብ፣ ሲፈልግ በብሔር ስም እየሄደ የሚወሸቅ አንድ ያበደ መሪ ያላትን መንግስት ነኝ የሚላካት ድሮ እንኳን እጅግ የገነገኑ መንግስታት በአፈሙ ውስጥ ግል እንደወረዱ ያውቃል። እና የአፈሙ ውስጥ ግልን ያውቀዋል ከስቃይ በኋላ የሚመጣውን ነፃነትም ስለሚያውቀው። ያን ያህል የሚማረርብን የህዝብ ክፍል የለም፣ የሚወናበድም የለም። ቢኮዝ ቀድሞ ወደ ትግል ሲገባ ያውቀዋል። ለማለት ፈልጌ ነው መሳይ። በጣም ነው ማመሰግነው። አርበኛ በለጠ አብርሃም የአማራ ፋኖ በጎጃም ጽህፈት ቤት ምክትል ኃላፊ ጊዜ ይስጥልኝ። አመሰግናለሁ መሳይ። አይዞን ጠንክሩ።